እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። በለመለመው መስክ ያሳድረኛል፣ በረፍቷ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙን በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ፣ አንተ ከኔ ጋር ነህና ክፉን አልፈራም። በትርህና ምርኩዝን እነሱ ያጸኑኛል። በፊቴ ገበታን አዘጋጀህልኝ። በጠላቶቼን ፊት ለፊት ራሴን በዘይት ቀባ ጽዋዬም የተትረፈረፈነ። ቸርነትና ምሕረት በሕይወቴ ዘመን ሁሉ ይከተሉኛል በእግዚአብሔር ቤትም ለዘላለሙ ኖራለሁ። ዛሬም ዘበትርም ለዘለአለሙ አሜን።